ጦርነቱ ሊጀመር ነው። ቡራ ፍጼ ዳኛ ነው። ብሩኬና ዳኒ ተጋጣሚ ናቸው። ሀይሚና ሶሲ ተጠባባቂ። በለው በለው! ዳኛ ዳኛ! ዳኝነት ዳኝነት! ሶሲና ሀይሚ ተጠባባቂ። አይዘዋችሁ! ዳኛ ዳኛ! አልቻለም አልቻለም። አሜሪካ አልተቻለችም አልተቻለችም። ኢትዮጵያ ተወጣጠረች ተወጣጠረች በኢትዮጵያ የገጠመች፣ አረ አሜሪካ አልተቻለችም። ዳኛ ዳኛ፣ ማኔ ማኔ፣ አነሳ አነሳ አነሳ፣ አልቻልም። ዳኛ መዳኘት አልቻልም። ተጠባባቂዎች ጎበዝ፣ ሶሲ ጎበዝ፣ ገፈተረችው። ተጠባባቂዎች ተጠባባቂዎች ተጠባበቁ። ገደለቻት፣ አሜሪካ ኢትዮጵያን ዛሬ ቀጥቅጣት ነበር። ሶሲ ይዛው ሄደች፣ ይዛው ሄደች። ዛሬ ጉር ነው። ዛሬ ዛሬም ተደባደቡ እኮ እናንተ። እች ሶስት እና የምትባል ሴት ግን ምን አይነት ጋጠወጥ ናት እናንተ? ዳኒን የመላጣ ልጅ አላለችው? ምን አይነት አባ ለጌ እንደሆነች። ምንም ቢሆን እኮ አብረሹ ተጋድመሻል፣ ፍቅረኛሽ ነበር። እንዲህ ይባላል? ሀይሚ እኮ ላፊ ቃል አሁን ዛሬ አልተናገረችም። እንደ ሀይሚ ያሳዘነኝ ሰው የለም ዛሬ። ጦርነቱ በጣም በጣም ከብዷል ጋይስ ኧረ በፈጣሪ ስም ብሩኬ እኮ አደገኛ ሆነ። ዛሬም ሊቀጠቅጠው ነበርና ድጋሜ ዳኒ ክሱ የት ደረሰ ወንድሜ? እንደው ክሱ የውሃ ሸታ ሆኖ ቀረ፣ በፈጣሪ ስም። ለማንኛውም የዛሬው ጦርነት አደጋ ነው፣ ዳንጀሪስ በፈጣሪ ሀይሚ የኔ የኔ ቸኮላታ እንዴት እንዳሳዘነች ይማረን። ኩርምት ምትብላ የሆነ ነገር ስናገር ብሩኬ ኩርኩም ያደርጋታል። አንቺ ልጅ እንደዚህ ያረክሽኝ፣ አንቺ ልጅ አስናቅሽኝ ይላታል። ሁሉ ነገር ሀይሚ ላይ ነው የሚለድፈው አምጥቶ

ሲቀጥል ደግሞ ዳኒ ሀይሚን አፈቅራታለሁ ብሎ እረፍ። ከዛ ብሩኬ እገለዋለሁ ብሎ ሊገለው ደረሰና ዳኒ ደግሞ አልፈልግም ብላለች ሀይሚ። ሶሱ ዳኒ ማፍቀር አለማፍቀር የራሱ መብቱ ነው፣ ግን ሀይሚ እንደማትፈልገው ነግረዋለች፣ አያገባህም እያለችው ነበር። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ሀይሚና ብሩኬ ከባድ ጦርነት ተከፍቷል ማለት ነው አሁን ላይ መታረቅ ሳይሆን በቃ ሳይጋደሉ እነዚህ ልጆች ለምን ትልልቅ ሰዎች አረባካቸው ወንድሞቻቸው አረታውኑ በእውነት አስታርቋቸው። እነዚህ ልጆች ሳይጋደሉ ሌላ ደም ሳይቃቡ ከትልቅ ደረጃ ጸባቸው ሳይደርስ ወንድሞቻቸው እባካቸው ትልቅ ሰው ገብቶ ያስታርቃቸው። እንደ ኮታራ ተሰብስቦ ፍጽ ኮ ጨነቀው ቢጨንቀው ብሩኬን ወደ ላይ ተሸከሙ ለገላጋይ እኮ ነው ያስቸገሩ። ዛሬማ ዛሬማ ለገላጋይ ነው ያስቸገሩ። እና ሶስት፣ እና ደግሞ ጋይስ ዳኔን ሹራቡን ይዛ ኮ ጣለችው። ልትጥ ነው ትደግፈው አለች። እና ሶሲ ደግሞ ማለት ነው ቡራን ይዘሹ የት ነው የሄድሽ? እባክሽ የት ነው ይዘሹ የምትሄጂው እንጦሮንጦስ? ከዛ ሀይሚ በጣም ተናደደች። እዛው ስትሄድ ማለት ነው እና በቃ እነዚህ ልጆች ሌላ ትልቅ ሽማግሌ ያስፈልጋቸዋል። ካልሆነ ህግ ቦታ ሄደው ይታረቁ። በእውነት እንዴት ነው ኢትዮጵያ ግን እንደዚህ የሆነ ነው እንዴ? ሁሌ ካሜራ ፊት እንደዚህ እየተጣላችሁ አንድ ቀን ብትጋደሉስ? ብትጋደሉስ? ዳኒ አሁን አላወቅም፣ እየተወጣጠረ ነው። ብሩኬ ደግሞ በጣም እየተናደደ ነው። ዳኒም ያናደደውን ነገር አሁንም አንድ ነገር ብትል ይላል። እንዲሁ ሲይዘው ደግሞ ኩርምት ምትብሎ ይወድቃል፣ ዳኒ ማለት ነው። እንዲሁ ይሄ ልጅ ሊያሳስተው ነው። ይሄ ልጅ ና ከምንም በላይ ያሳዘነች ሀይሚ ናት። እነሱ እየተዋቁ ነው እየተበሻሸቁ ነው። ሶሲ እራሱ ሶሲ ግን ምን አይነት ባለጌ ሴት ናት በእውነት እንዴ! ሄደ ወደዛ ምናምን በጣም ምንም አይነት ክብር የላትም። እንደው ዳኒ እንደ በፈጠረች ሴት ለትዳር ጭራሽ አትሆንም። እውነት ነው። ምንም በቃ እንደ አንቺ ምንም ቢሆን እኮ ፍቅረኛሽ ነው አብረሽ አሳልፈሻል። እንዴት የመላጣ ልሽ ታያለሽ ከሱ አልፈሽ እንዴት አባቱን ትሳደብ ያለሽ? የመላጣ ልሽ ሰምቶ ዝም አላት ዳኒ ማለት ነው እና ሶስና በጣም ድንበር እያለሽ ነው። በነገራችን ላይ ሀይሚ ላይ ብቻ ሳይሆን ሁሉም ሰው ላይ እንደዚህ ነው። በቃ ባህሪሽ ማለት ነው። ጋጠወጥ ነገር ነሽ። ና ስነስርአትሽ እንደይዘሽ አታወልም እንዴ? ምንድናችን እንደዚህ የሚያጋግጥሽ እንዴ? በፈጣሪ ምንም ቢሆን አብረሽ ያሳለሹ ፍቅረኛሽ ነው። ና እንደዚህ የምትግማሚው ምን ፈልገሽ ነው? ና ፍጽ ዛሬውን ለማስታረቅ ነው። ግን ፍጹሜ አራቱንም መጥራት የለብም ነበር፣ ምክንያቱም እንደማይግባቡ ታቃለህ። መጀመሪያ ሀይሚና ብሩኬን ነው ሰላም መፍጠር የነበረብህ። ከዛ ሁለቱን ጠርታ ከዛ መጨረሻ ላይ ደግሞ ዳኔና ሶሲ ለብቻ ከዛ አራቱን ባንድ ሁለቱም ሰላም ሰላም ከፈጠሩ በኋላ ግን አሁን ፍጹሜ ሁሉም እንደተጋጋለ አራቱን ጠራቸው በቃ ተጋደሉና ብሩኬ አሁንም ቢሆን ሀይሚን በጣም እየገለፈጣት ነው አንድ ቃል ስትናገር እንትን ይላታል ማለት ነው አንችነሽ እንደዚህ ያደረግሽ ከዛ ደግሞ በትናንትናው ቪዲዮ ሀይሚን ወቀሳት እ እንግዲህ እዩ እንግዲህ ማርያም ብሩኬ ግን ምን ሆነ ነው ምን ምን ነው የምር ተቀይሯል። በጣም የልጅ ትናንትናውን እሺ፣ ሀይሚ ምን አለች? ሶሲናት እንደውም እኮ ላፊ ቃል እየተናገረቻት የነበረውና ትናት ጥሩ አላለችሽም። ሀይሚ እውነት ስነግርሽ እና ሶስና ናት ጥሩ ያደረገችው ሶስና። እንዴት ነው ስትገለፍጥ የነበረችው። የሶሲም ቪዲዮ አላየሁም እንዴ? እንደ ከመጀመሪያው እስከ መጨረሻው እንኳን እሷን እሷን ሳይሆን ተመልካቹን ሁሉ ሁሉንም ተሳደቡ። ብታዩ እኛ ሁሉ ነው ግልፍጥፍጥ አድርጋ ይጣለች ማት ወረደችብን እንጂ እና ሶስና ማለት ነው አጥባን ያሰጣችን። እሱ ብቻ ሳይሆን እኛን በጣም ብዙ ላነሳሽ ይችላል እኮ ነው ላፈርጥሽ ይችላል እኮ ነው እያለቻት የነበረ ናይሚችኝ እያለቻት ነበር። ብትነካት የሆነ ነገር ልታረጋት ነበር። ሀይሚ ትታት ባትል ሶሲ ብዙ ነገር ማድረግ ፈልጋ ነበር። ገብቷል አይደለ ብሩኬ፣ እዚህ ጋር ሶሲ ምናምን አትበል ሀይሚ ምን ብላለሽ ትናንትናሽ? ምንም የተናገረችው ነገር የለም። ልክ አይደለሽም፣ ልክ አይደለሽም። ምኑ ላይ ነው ልክ ያለ አይደለችው ሀይሚን ዛሬ ራሱ ምንም አላደረገችም። አንቺ ነሽ ላለ ብሩኬ አሁንም ሀይ አንቺ ነሽ አንቺ ነሽ። ተው እንጂ ጉራ ምን ነው፣ ሁሉ ነገር እያመጣ እሷ ላይ አትደፍድፍባት። ሲቀጥል እሷ አሁንም ቢሆን ይቅርታ እያለች ነው። ሲጀመር አንተ ተረጋግተ ሀይሚን ይቅርታ አልጠየካትም። በጣም እየተናደድክ ነው። ዳኒን ስታዩ ምናምን በእርግጥ እንደዚህ አንድ ላይ መሆናቸው ጥሩ አይደለም፣ እንደተጋጋሉ ግን ደግሞ እንደተማረሰ ሰው አስቦን እረ ብሩኬ ረብስ ማአምኒ እንደዚህ አልጠብቅህም። የእውነት በእርግጥ ማንም ሰው ክብሩ ሲነካ አይወድም፣ ግን ደግሞ ሀይሚን ተዋት እንጂ ወንድሜ ተው እ ሀይሚን አጣ ጠቆርካት እኮ። እራስ ያመጣውን መዘዝ ነው በጣም ኩር ምትብለ ያሳዘነች የኔ ቆንጆ ምንም አይነት ቃል አልተናገረችም። ሶሲ እንኳን እያያት የመላጣ ልጅ እያለችው ዳኔ ጸጥ ነው ያለው ዋጣርጉዝም ሀይሚ እንደዚህ ብትለው እንደው ሀይሚ እንደ ውስኪ ሶ ሲያሆን ዳኒን የመላጣ ልጅ አለችው፣ ጸጥ ያለው ዋጥ አድርጓት። እሺ ሀይሚ ብሩኬን እንኳን የመላጣ ልጅ የሆነ ቃላት ብትናገረው፣ አንስቶን የሚያፈርጣት አንስቶን የሚያፈርጣት የእውነቴን ነው። ሀይሚ ምንም አይነት አሁን ዛሬ ብሩኬ ምንም አላለችውም። እረፍ ነው ያለችው፣ ተው ነው ያለችው። አንድም ቃል አሁን በቃ ምንም ነገር ማውራት አትፈልግም። ሀይሚ ገብቷቸው አላት የሆነች ቃል ስትናገር ያችን ይዞ እንዲህ አልሽ እንዲህ አልሽ እያላት ስለሆነ ዝምታን መርጣለች። ሲሆን ቡራ ሀይሚን አሁንም ተወቃሽ አታድርጋት ማለት ነው። አሁንም ዛሬም ምንም ያለችው ነገር የለም። ትናንት ምንም ያለችው ነገር የለም። እቺ ሶሲ የምትባል ጋጥ ወጥ ግን በጣም ጋጥ ወጥ ናት የምር እ በቃ በቃ ባሏን ፍቅረኛዋን እራሱ አታከብም። አጅ ምን ሆነሽ ነው እ በስማም ሌላ ባለም እኮ ቀጣይ ታገቢ ያለሽ ምንም ቢሆን እኮ አብረሻ አብረሽ ያሳልፈሻለ። እወዳዋለሁ ብለሽ ስትስሚው ስትጋጋጭ ነበር አይደል? እንዴ የእኔ ውዴ፣ ኔ ማርያልሽ። ታዲያ እንዲ ነው እንዲ። ላይፍ ካለፈ በቃ ካበቃ በቃ ነው። ያለፈው ነገር ማስታወስ የለም ጠረ፣ በስማአም የመላጣልች፣ አረፍቶ ባለጌ ባለጌ ነሽ፣ በእውነት አይባልም፣ አይባልም። ማጂ፣ በስማአም፣ ሀይም፣ የኔ ልዕልት፣ የኔ ቆንጆ፣ በእውነት ምንም ነገር አልተናገረችም፣ ትንፍስ አላለችም። ዛሬ ማለት ነውና እንግዲህ በጣም ነው ያዘንኩት። ማርያምን እኔ እንደዚህ በዚህ ልክ ነገር ይከራል ብዬ አልጠበቅኩም። በቃ አሁንም ነገሩ እየተባባሰ ነው እና ብሩኬ እባክህ ተረጋጋ ወንድሜ እንደዚህ አትሆን የምር ሀይሚ ምንም አላደረገችም ሀይሚ ሀይሚ ማለት የለብህም ሲቀጥል ደግሞ ከሶስት እና ጋር ያለን ነገር ብትተው ጥሩ ነው አሁንም ቢሆን አብራችሁን ሄዳችሁ ይሄ ነገር የበለጠ ሀይሚን ያናድዳታል ሶሲ ብሩኬ ጋር ማን ይጃለሽ አንቺ ምን አባሽ ታረጊ ነው ከኋላ ከኋላ እየተከተልሽ ሄድሽ ሀይሚ ትሂድ እንጂ አንቺ ምን ወሰድሽ ወደዛ ወደ ዳኒ አትሂጅም እንዴ የራስሽን ለምን ተንከባክበሽ አትይም? ለምን የሰው ፊት ጥተሽ ያለሽ? አንቺ ገላጋይ እሱን እንዳይመጣ ትደግፋለች። በቃ ወይኔሶሲ ሶሲ ግን አንቺ ለመፈለግ የማታደርጊው ጥረት የለሽም። አንቺ ፉንጋ ላይ ሆንችልሽ። ማርያም በጣም ተናደደውና፣ ዛሬ በጣም ከባድ ነገር ነው። ፍጹም የራሱ ተሳስታል አለለው። ረጋ ያለ ልጅ ነው ፍጹም በነገራችን ላይ ነገሮችን እንዲና እንዲህ የሚያይ ነው። ለማንም ለማንም አላዳለም። ሁለቱንም ነው ለመዳኘት የሞከረው ግን ደግሞ ሁለቱን መግባባት አልቻሉም። ማድረግ የነበረበት ሀይሚና ብሩኬን ጠርቶ መጀመሪያ አግባብቶ ከዛ በኋላ ነበረ ሶሲና ዳኒን ደግሞ ለብቻ ከዛ አራቱን ባንድ ነበረ። አሁን ሁሉም ተጋግለው መጡ። በቃ ሶሲም ዳኒ ስታገኙ መገል ፈጠረ። በስመ አብ እኔ የእውነት ሶሲ አንቺ ፍቅረኛ ሆንሽ እንዴ? ንቀቷ ንቀት እንዳይመስላችሁ ና እንደዚች አይነት ሴት እንጃ። ዳኒ ዶም ዛሬ ታግሷታል፣ ሶሲን ማለት ነው። ምንም የተናገራት ነገር የለም። በጣም ንቀሸዋል። በብሩኬን እያየችው ነው መስል ንቀት ያደረባት ሀይሚ ብሩኬንም አልተናገረችም፣ ዳኒንም አልተናገረችም። ጸጥ ብላ የተፈጠረውን ነገር አይታ ብቻ ነው እየሄደችውና። ነገር አብርዱ። እነዚህ ልጆች ሳይጋደሉ ሌላ ትልቅ ሰው መጥቶ ካልደኛቸው ልጆቹ ሊጋደሉ የምሬ ነው። ተጋለዋል። በዚህ ከቀጠሉ ተጫረሱ እኮ እናንተ እንደ ህጻናት ተሰብስቦ፣ ወይ ጉድ